ቤተሰብ ትናንት ስላልመጣው በጣም ይቅርታ። በጣም አልተመቸኝም ነበር ጋም ነበር ምናምን ብዙ ነገሮች ነበሩ ነ ትናንት አይታቸዋል። ደስ የሚል ነገር ነበረው። እንግዲህ እኔ ጨቅጫቆች በአንድ ላይ መጠዋል። ምንም ይሁን ምንም ይሁን በአንድ ላይ ሲመጡ ደስ ይላል። የፈለግነው እሱ ነበር። ቢጨቃጨቁም ቢሉ በአንድ ይምጡ ነው እና ሚፍታህ እንደውም ቴንኪዩ እናመሰግናለን። እግዚአብሔር ያክብርልኝ። በጣም መልካም ምርጥ ሰው ነው እና የሰው ልጅ በእድሜ ትልቅ መሆን አይጠበቅበትም። በአይምሮ በጣም ትልቅ ሰው ነው እውነት ለመናገር ማለት ነው ለብዙዎቹ ትክክለኛ ምክርን የምትሰጣቸው ቀጥታ መንገድን ለመስጠት የምትሞክር ምርጥ ወንድማችን እና ለሁለታቸውም ያለው አመለካከት አንድ ነው። ሀይሚንም ብሩኬንም በደንብ ነው የሚወዳቸው የሚያከብራቸውና ቴንኪዩ ማለት ነው። እንግዲህ ትልቅ ሰው ስትሆኑ እንዴት መሰላችሁ ሁለታቸውን ብሩኬ ይመጣል፣ ሀይሚም ነይ ምናምን አይደለም ይባላል። እንደዛ ቢላቸው ኑሮ አይመጡም፣ ግን ሁለታቸውንም ለየብቻ ጠርቶ እንግዲህ ጠርታታል፣ እንዲህ ምናምን ያሉ ብሩኬና ሁለታቸው እንዳያቸዋቸው፣ እኔ የደበሬ ነገር ቢኖር ምንድን ነው እንደዚህ በእጃቸው ነው ሰላም ሲባባሉ፣ ሰላም የተባባሉት እና ዲስሪስፔክትም እየተደራረጉ ነበር። ሁለታቸው ምንም አይነት ድራማ ቢሆንም ሁለታቸው ዲስሪስፔክት መደራረግ የለባቸውም። እውነት ለመናገር ግን ደግሞ ያው ህዝቡን ለማሳመን ስለሆነ የሚሰሩት ግዴታ እንደዛ አይነት ነገር ካላደረጉ ማንም ሊያምናቸው ስለማይችል ያን ነገር እያደረጉ ይገኛሉ ማለት ነው። እንግዲህ ሚፍታህ ደግሞ ምንድን ያለው ካሜራውን ተውና ከካሜራ ጀርባ ሁለታችሁም ላውራችሁ ፈልጋለሁ ብሎን ይዟቸው ሄደው እሺ ብለውም እነሱ ደግሞ አብረው ይሄዷል። ከዛ በኋላ እንደው የተፈጠረው ሰላም ነገር ነው። ሊፈጠር የሚችለው ሌላ መጥፎ ነገር ይሆናል ብዬ አላስብም። ምክንያቱም እንግዲህ ብሩኬ ለምን ተቀበርሽ እንዴት ሆነ፣ በቃ እንደውም ከዚህ በኋላ እንደፈለግሽኝ ምናምን እያለ ነበረ ሀይሚ ደግሞ የፈለግኩትን ነገር የማድረግ ምሩ መብት አለኝ። ስልክን ማጥፋት ተጠፍተ ነበረ። ታዲያ ለምንድን ነው አሁን እንደዛ የምትለኝ? የፈለግኩትን ነገር ማድረግ እችላለሁ። ሁለታችንም በቃኝ በቃኝ ተባብለን ቸው ተባብለናል፣ ነው ያለችው ማለት ነው። ብሩኬ ደግሞ ከዚህ በኋላ ልታገኘኝ እንዳትሞክር አይነት ነገር ስትለዋይ፣ ብሩኬ ምንድን ነው ለዓይንሽ እናፍቅሻለሁ እኔ ብሩኬ አላደርገውም እያለ ነበረ ማለት ነው። ብቻ ሁለታቸውም ልክ የሆነ የልጅ ጨዋታ ነበር ይዘው የነበሩት። እንግዲህ በፊትም ቢሆን አይደለም ደዚ ጭቅጭቁ ነው። በፊትም ሲገናኙ ታውቋቸዋላችሁ የመጨቃጨቅ ሙዳቸው የተለመደ ነው። ብቻ ግን በመጥፎ ወይ ደግሞ በከባድ ነገር እንዳታዩት ለማለት ነው። ቤተሰብ ምንም የሚፈጠር መጥፎ ነገር አይኖርም። በመጀመሪያ ደረጃ ያው ሁለታቸውም ተለሄቶ የማይለያዩ ሰዎች ስለሆኑ ማለት ነው። ከዛ ሲቀጥል ደግሞ ሚፍታ ወንድማችን በዚህ ማለት ስለገባበት ደስ ብሎኛል። ብዙዎቻችሁ እንግዲህ በጣም ጨንቀውኛል እዛ በዛ እየተሰራ ያለው ቪዲዮ ምናምን እያላችሁ ነውና ሁሉም ሰው አንዳንዴ እንግዲህ ታውቃላችሁ፣ የሆነ ድራማ ሲጀመር፣ ሁሉም ሰው አንድ ሰው ድራማ ሲጀምር፣ ሁሉም አብረኑ ድራማ ውስጥ የሚሆነውና፣ ብዙዎቻችሁ በነገራችሁ ላይ ወይ አንቺ ነገር ደግሞ ተስፋ ትቆርጭም እንዴ? ለምድር እንደዚህ የምትዩ እያላችሁ ያላችሁ አላችሁና፣ የመጨረሻውን ጊዜ እስክታዩት ድረስ ይህን ነው አላችሁም። ሁሉም ሰው የፈለገውን መስማት የፈለገውን ማዳመጥ የፈለገውን የማመን የማመን ሙሉ መብት ስላላችሁ እኔን ለምን አታምኑኝም? ለምን እንደዚህ አድርጋችሁ አታስቡ ምናምን ልላችሁ አልፈልግም። እንደዚያ ማለትም መብትም የለኝም። ግን እኔ እየተሰማኝ ያለውን ወይ ደግሞ ሊሆን የሚችለውን ነገር ብቻ ነው ምነግራችሁ። ሶ ብሩኬ እንዴት ነው ላሀይም ያለው ቦታ፣ ፍቅሬ ናት ወይ አላለም፣ ወይ ደግሞ ወደፊት ሚስቴ ነች አላለም ምናምናምን የሆነ ነገር ብቻ ልትሉም እየሞከራችሁ ያላችሁ እንዳላችሁ አውቃለሁ። ሀይሚ የፈለገችውን ነገር የማድረግ ሙሉ መብት አላት እያላችሁ ያላችሁም እንዳላችሁ፣ ወይ ደግሞ ማድረግ የለባትም እያላችሁ ያላችሁም እንዳላችሁ አውቃለሁ። በመጀመሪያ ደረጃ ሕይወታቸው የራሳቸው ነው። ባይዘወይ ሀይሚ ብሩኬን አልፈልግም ካለች፣ ብሩኬ ሀይሚን አልፈልግም ካለ፣ እኛ አስገድደን ሁለታቸውን አንድ ላይ ልናደርጋቸው አንችልም። ልነግራችሁ ፈልገው ነገር ማለት ነው። ወይ ደግሞ ሀይሚ ደግሞ ብሩኬ ጋር ሆናለሁ ብትል ደግሞ አይ መሆን አትችም ብለን ደግሞ ልንከለክላት አንችልም መብቱ ስለሌለን ማለት ነው። ማንም ሰው የሚኖረው የራሱን ህይወት ነው። ከዛ ውጭ ግን እኛ ሁለታቸውን እንወዳቸዋለን ነው ያው አይበለውና፣ ልበላቸውና የሆነ ነገር እንኳን ቢፈጠር ከሁለታቸው ጎን ሆነን ብሩኬን ማበረታታት፣ ሀይሚን ማበረታታት እንጂ ምንችለው ሀይሚንም ብሩኬንም ለምን እንደዚህ ሆነ ለምን እንደዚህ የሆነ እያልንረብሻቸው አንችልም። ግን ደግሞ ሁላችሁም የምፈልገው ምንም የሚፈጠር መጥፎ ነገር የለም ገባችሁ? ብሩኬ ብልታኛ አትች ምናምን ምን ያለው ጸብ ላይ የሆነ ጭቅጭቅ ላይ ስላለ ሀይሚም ደግሞ ያልሆነ ነገር እያለቸው ያለች፣ እንዳልኳችሁ በድራማ ውስጥ ስለሆነ ነው፣ እንጂ ሁለታቸው በአንድ ላይ ሆነው ነገም ሆነ ዛሬም ሆነ ከነገ በኋላ ይመጣሉ። ምንድን ነው እንትናቸው የሆነ ድራማቸው እየረዘመ ነው፣ እያመመን ነው፣ ቪዲዮ ለማየት ራሱ ከብዶናል እያላችሁ እንደሆነ አውቃለሁ። ይከብዳል። አይ ነው የሆነን ሰው በንጹ ልብ መውደድ ማክበር መጨረሻው ትንሽ ሊከብድ ይችላል። ማለት ልባችሁ እየተሰበረ እንደሆነ አውቃለሁ፣ ብዙ ነገር እንደሆነ አውቃለሁ። ግን ደግሞ የእነሱ ደግሞ እዛቸው እንደሆነ ታውቃላችሁ። ቤተሰብ አንዳንድ ልንረዳቸው ምንችለው ነገር ምን እንደሆነ ልንገራችሁ። እኛ ማዳም ቤት ያው የሚሰራውን ስራ በደንብ አድርጋችሁ ታውቃላችሁ። ያን ስራ ድብና አድርገን ሰርተን የወር ደመወዛችን ካላመጣን ምን ልንሆን እንችላለን? ለምሳሌ ቤተሰብ ት ወንድም እናስተምር ልጆች ካላችሁ ልጆች የምታስተምሩ ቤተሰብ የምታግዙ ካላችሁ ያን ነገር ከመታገዝ ወይ ደግሞ ከማገዝ ታቆማላችሁ ማለት ነው። ሀይሚና ብሩኬ ደግሞ ዩቱብ ላይ ቪዲዮ ካልሰሩ ምን ሊሆን ይችላል? ቤት ክራ ያለ መክፈል፣ ምግብ ያለ መብላት ያለ መልበስ፣ ያለ መርገጥ እንደዚህ አይነት ነገሮች አደጋዎች ሊያጋጥማቸው ይችላሉ። ግን ደግሞ አሁን ላይ እያያችሁት ካላችሁት ብዙ ነገር ዩቱብ ላይ ያው እንግዲህ ከዚህ ሀሳብ ውጭ የሆነ እንደዚህ ሌላ ሀሳብ እንኳን ላይ ነው። ግን አንዳንድ ሀሳቦች በደንብ ቪዲዮ ላይ ይታይላቸው ይችላል ምናምን፣ በዛ በዛ መሰለኝ። እንደዚህ ስራ እየሰሩ ያሉት ግን ስራቸው እስከሆነ ድረስ ይህኔን አትስሩ፣ ይህን አትስሩ ስንላቸው፣ በእንጀራ ላይ ምንድ ይባለው፣ በእንጀራቸው ላይ አመድ እንደመነስንስ ነው። ቤተሰብ እኛን ለምሳሌ የሆነ ከማዳም ቤት ይህን ስራ ትስሪ፣ ስራ ትስሪ፣ የራሷ ጉዳይ ብለሽ ተቀመጭ፣ ምናምናምን ብሎ የሆነ ሰው ቢመክራቸው ምንድነው፣ በእንጀራችሁ ላይ አመድ እየነሰንሰ ነው ማለት ነው። ስለዚህ ስራ ላይ ናቸው። እና እናንተም ስራችሁን ስሩ፣ እኛም ስራችንን ስራ። ሌላ ምንም ማድረግ አይቻልም። ቤተሰብ ማለት ስራ ስራ ነው። እነሱም ይህን ስራ ሰርተው ነው ደሞዝ የሚከፈላቸው ማለት ነው በዩቱብ እኛም ደግሞ ስራችን ሰርተን ነው የሚከፈለን። ሁሉም በየሳይዱ ስራ አለው። ይህ ነገር ስራዬም ብለው ስለያዙት እኛ ምንም ልናደርግ አንችልም። ግን ደግሞ ነገሮቹ ሰላም ይሆናሉ። ሌላ አይዳ ይዘው ይምጡ። ይህንን አይዳ አንፈልግም። እኔም አንደኛዋ ነኝ። ይህንን አይዳ አልፈልገውም። ሌላ አይዳ ይዘው ይምጡ። እንዲሁም ደግሞ ታርቀውም አንድ ላይ እንዲመጡ ነው አንፈልገው። እሱ ደግሞ ይሆናል ማለት ነው። ቤተሰብ እሺ። ፏ በሉ ብሩኬ ከሚዲያ መጥፋት መብት አለኝ ከዚህ ጭቅጭቅ የመራቅ መብት አለኝ ብሏል። አይ ነው መብት አለ ድብን ብሎ መብት አለ። መብቱ ነው። ቤተሰብ ልናስገድደው አንችልም። ከዚህ በፊትም ተናግር ያሉ ሁሌ ካሜራ ፊት መጥቶ መፍጠጥ ወይ ሁሌ ወደ ሚዲያ መምጣት ምናምን የለበትም። የሆነ ጊዜ ራሳችሁን አብዴት ማድረግ ያስፈልጋል። በቃ ራሳችሁን መፈተሽ፣ ራሳችሁን ከሆነ ነገር ነጻ ማድረግ ሙሉ መብት አለን እና ያን ነገር በማድረግን ያልቆጣም ለምን እንደዚህ እንደዚህ ያደረግ ልላ አልችልም መብት ስለሆነ ማለት ነው። እና ሁሌም በፍቅር እንድትመጡ ነው የምንፈልገው። ሚፍታህ ወንድሜ ነገሮቹ እንደምታስተካክላቸው አምናለሁ። በደንብ ነው ማምንህ። በጣም ነው ማከብረ። ይህን ልነግር ፈልጋለሁ። ከልቤ ነው። ሁሌም ነው ምለው። ና ቴንኪዩ፣ ወንድሜ። ሃይሚና ብሩኬ ደግሞ ሰው አክብሩ። ማለት ሽምግልና የሚገባበት ነገር ደስ ይላል። በደንብ አድርጋችሁ ታከብሩ ይገባል። በተረፈ ሁሉም ሰላም ይሆናል። ወዳችኋለሁ። መልካም ጊዜ ሆናችሁ ባይ።